መሰሪ ናቸው፣ ግን በቃ ከዚህ በኋላ እኔ ህይወቴ ውስጥ ማንም ሰው ማስገባት አልፈልግም። በቃ ሁላችሁ አስመሳይ ናችሁ። ወንድም አይደለው፣ ጓደኛው አይደለው፣ ያንተ ጓደኛ አይደለው፣ እኔ እኔ ወንድም አይደለው። አላሳዝንም እኔ እኔ አላሳዝንም ጎዳና ጎዳና

ሰላም ቤተሰቦች እንዴት ናችሁ? ያው ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦቻችን የዩቱብ ተመልካቾቻችን፣ ያው እኔ በእንደዚህ አይነት ቪዲዮ አታቁኝም ከቲጂ ጎን በመቆሜ ከኋላም ተጸጽቼ ከኋላም ተጸጽቼ ውብዬ ጋር ለመሆን ወስኜ ነበር። በዚህ መሀል ግን ነገሮችን በቃ ማውራት ያለብኝን ነገር ማውራት አለብኝ ብዬ ስላሰብኩ ማለት እኔ ከአቅም የበላይ ነው ነገሮችን ሳስባቸው አለ ይጸጹትኛል። ቤተሰብም ምንም ነገር እንዲበተን አልፈልግም። ብዙ ነገር አለ። እናንተ ጥሩ ሰው ነው ብላችሁ የምታስቡት ሰው ነው የዚህ ነገር ሁሉ ዋና ጠንሳሽ። ቲጂና ሙቢ እኔ አንድ ላይ እንተዋወቃለን ሆን ብለን ነው መጀመሪያ ያቀር ነው ይሄን ነገር። ግን ምንድነው ከመጀመሪያው ቀን በኋላ አንዳንድ ነገሮችን ሳይ ውብዬ አሳዘነችኝ። እህት አለኝ እናት አለኝ አሳዘነች ትዳራቸው ለምን ይፈርሳል ብዬ። እኔ ከነሱ ተነጥዬ ነበር። በቃ ሙቤ ከቲጂ ጎን ነው እኔ ሙቤ ቲጂ አንድ ላይ ነበር ይሄን ሀሳብ ያሰብ ነው። ነገር ግን እኔ ከኋላም ነገሮች ስለጸጸቱኝ ወደ ራሴ መመለስ ፈልጌ፣ ቤተሰብም ወዳጅ ዘመዶች ሁሉም ሲያገሉኝ ነው እንትን ያልኩት። እናም ሙቤና ቲጂ አንድ ላይ ናቸው። ሙቤ ትላንትና እንዳያችሁት የትላንትና ቪዲዮ ላይ የትላንትና ቪዲዮ ላይ ሙቤ እንዳያችሁት እንዲህ ሊያዩ ነው የሚፈልገው። እሱን ደግሞ አሁን እንደዚህ ሳወራ ላታምኑኝ ትችላላችሁ። በማስረጃ በመረጃ ሁሉን ነገር በቅርቡ አሳያችኋለሁ። ሙቤ ምን አይነት ሰው እንደሆነ፣ ቲጂ ምን አይነት ሰው እንደሆነች። ሙቤ የዚህ ነገር ዋና ጠንሳሽ ሙቤ ነው። እኛም እንድንመጣ ያደረገው ሙቤ ነው። ሁሉን ነገር ያቀደው ሙቤ ነው። ለምን ይህን ማድረግ እንደፈለገ አልገባኝም። እኔ ቀርቤ ሳያቸው የሚያሳዝኑ ባለትዳሮች ናቸው፣ ምስኪን ናቸው። ናሂም ቢሆን እንደዚህ የሆነ ያለው ወዱ አይደለም ወዱ አይደለም። ያደረጉት ነገር አለ በእርግጥ ብዙ ነገር ዲቴል እንደዚህ ያደረጉት ነገር አለ ማለት ባልችልም የሆነ ነገር ግን እንዳለ ይሰማኛል። በተለይ ሀብሉ ላይ የሆነ ነገር አለ ብዬ አስባለሁ። እናም ግራ ስለገባኝና ስለተጸጸጥኩን ወደ እናንተ የመጣሁት አሁን። ውብዬንም ናሂንም ጠርቻችኋለሁ ለየ ብቻ እዚህ ከመጡ በኋላ እውነቱን እነግራችኋለሁ። በቃ እኔ ከአቅሜ በላይ ስለሆነ ሁሉ ነገር ከአቅሜ በላይ ሁሉም ነገር በቃ ግራ ስለገባኝ ነው። ከበደኝ ማለት ዝም ብዬ ነገር ማለፍ አልቻልኩም ጭራሽ አልቻልኩም ይህን ነገር ዝም ብዬ ማለፍ ጥሩ ሰው መስሎ ነው እንደዚህ ትዳራቸውን ለመበተን ያሰበው ምን እንዳደረጉት አላቅም ለምን እንደዚህ እንዳሰበ አላቅም አልገባኝም ግን ይህንን አደርግ ነው የተባልኩት እኔ ምንድን ነው የተባልኩት በቃ ቲጂ ጋ ቲጂ ኒዛ ሙቤ ጋ ሂድን የተባልኩ ሄድኩ ቲጂ ጓደኛ አይነች ያለውን ነገር እንደምታዩት የመጀመሪያው ቪዲዮ ላይ አድናቂ ነኝ ብላን የቀረበችው እንደዚህ ትዳራቸውን እስከመበተን ይደርስም አልመሰለኝም ግን አሁን ላይ ሳስበው ሁለተኛ ልጅ እየመጣ ነው። ከዚህ በፊትም ልጅ አላቸው። ደስ የሚል ትዳር የነበራቸው ሰዎች ናቸው። ውብዬ ደግሞ በጣም ታሳዝናለች። በጣም እጅግ በጣም ታሳዝናለች። ናሁምም ቢሆን በጣም የሚያሳዝን ነው። ተመልካቾቻችን፣ ወዶ አይደለም እሱ እንደዚህ የሆነ ያለው፣ አትፍረዱበት። ማውራት ያለብኝ ሰዓት ላይ ደግሞ ሁሉን ነገር እንዴትም ብዬ አወራዋለሁ፣ አወጣዋለሁ። ሁሉም ነገር ና ይህ ንጹሕ ሰው ነው። በእውነት ነው ምላችሁ የተደረገበት ነገር ስላለ ነው በትንሹም ቢሆን አንዳንድ ነገሮችን አውቃለሁ። በተለይ ሀብሉ ላይ ያለው ነገር ሁሌም ያጠራጥረኛል። ስልኩንም ኬት እንዳመጣች አላቅም፣ ሀብሉንም ኬት እንዳመጣች አላቅም። አብሬያት ብቻ ነው እዛ ቦታ ላይ ሄድኩት። እኔ እሷን እንድከላከልና ከቨር እንዳደርግ ሙቤን መመታውን እንደማስመስል ምናምን ነገር የተደረገው ግን እውነታዊ አይደለም። ሙቤ ከኛ ወገን ነበር። እኔ ስለጸጸተኝ የተመለስኩት እንግዲህ ውብዬንም ናሂንም ጠርቻቸዋለሁ። ከመጡ በኋላ ያለውን ነገር እናያለን። ሁሉን ነገር አስረዳቸዋለሁ፣ ነግራቸዋለሁ። እናንተም ላታምኑኝ እንደምትችሉ አውቃለሁ፣ ግን ዋናው ሙቢ ነው። ሙቢ ለምን እንደዚህ ማድረግ እንደፈለገ አልገባኝም። ትዳራቸው መበተን ማን እንደላከው ር ለምን እንደፈለገ አላቅም። እኔ ግን ጸጽቶኛል፣ ይቅርታ አድርጉልኝ። ውብዬንም ይቅርታ ብያታለሁ፣ ናሂንም ይቅርታ አለዋለሁ። የምታልኩት መጠን ትዳራቸው እንዳይፈርስ ምችለውን ሁሉ አደርጋለሁ። ምችለውን ሁሉ ቲጂ ጓደኛ ይነች። ከሁሉም በላይ ማወቀው እሷን ነው። ግን በቃ ከእውነታው አትበልጥብኝም። ከእውነታው የሚበልጥብኝ ነገር የለም። እንግዲህ ውብዬ ከመጣች በኋላ ናሂም ከመጣ በኋላ ያለውን ነገር አሳያቸዋል። ልጆቻችን ይቅርታ አድርጉልኝ። እኔ ይህን ስላደረግኩ አሁን ላይ በጣም ነው የጸጸተኝ። ውብዬም ሆነ ናይም በጣም በጣም የሚያሳዝኑ ባለ ትዳሮች ናቸው። እኔ ለውብዬ ከአወቋት ጊዜ ጀምሮ ትልቅ ቦታ ነው ያለኝ። በጣም ብታሳዝን ምስኪን ሴት ነች። ናሆምም እንደዛ ወዱ አደለም እንደዚህ ይሆን ያለው ወዱ አደለም ናሆምም እንደዚህ ይሆን ያለው። በቻልኩት መጠን ግን ይህን ነገር ለማስተካከል ነው የምሞክረው። በቻልኩት መጠን በቻልኩት መጠን ይቅርታ አርጉልኝ። ለእኔም ይቅርታ አርጉልኝ። ጸጽቶኛል። እናቴ አይንህን አላይም ብላኛለች። የእነዚህን ልጆች ነገር ሳታስተካክል አይንህን አላይም ብላኛለች። ይቅርታ አድርጉልኝ። በቃ በጣም ነው ያዘንኩት። ውብዬ እየመጣች ነው ያለውን ነገር በቻልኩት መጠን ለማስተካከል እሞክራለሁ። እግዚአብሔር ከኔ ጋር ይሁን ነው የምለው። በቃ ሌላ ምንም እላችሁ ነገር፣ ይቅርታ አድርጎልኝ እናንተ ብዬ ከመጣች በኋላ እስኪ ታምነኛለች ብዬ አስባለሁ። ደረሰች ወይ? ውብዬ አለሁ። እንዴት ነሽ? ምን ምን? ደህና ነኝ። እንዴት ነሽ አንቺ? ብዙ አታውቂው ነገር አለ፣ ብዙ አታውቂው ነገር አለ። ያንኝ ነገሮች ለነግርሽ ነው ምን ሆነ ነው? በቃ ይህን ሁሉ ነገር ማለት ነው ከመጀመሪያው ጀምሮ ጂጂናኒ እንድንመጣ ያደረገው ይህን ሁሉ ነገር አይዘጋጀው ብዬ። አንቺ ከዚህ በላይ በቃ መጎዳት የለብሽም። አንቺ ከዚህ በላይ መሰቃየት የለባችም። ስለምን ምን በደንብ ማውራሽ ነገር አለ። አረፍ በይና ላውራሽ፣ በቃ ቁጭ በይ። ውቤ ነግርሻለሁ፣ ቁጭ በይ። በቃ እኔስ ምን ተፈጠረው? ምን አለ መሰለሽ፣ በመጀመሪያ ብድገም ይቅርታ አልጠይቅሽ፣ ትዳርሽን ከበጠበጡት ሰዎች ውስጥ አንዱ ነኝ፣ ከነዛ ተባባሪዎች ውስጥ አንዱ ነኝ። ከዚህም በፊትም ይቅርታ ጠይቀኝ እኮ ተቀብያለሁ ይላል። አሁንም ምንም የጠፋው ነገር የለም። ግን ደግሞ ምንድን የተፈጠረው ይህ ጸጸቱን አልቻልኩት ሁሉ ነገር አለ ዛሬ አለ የሚያጠፋው ማን ያጠፋው? ምንድን ነው የተፈጠረው? እሺ ተረጋግተሽ አድምጪኝ እንጂ እሺ፣ ተረጋግተሽ ላታምኚኝ ትቻያለሽ፣ ግን ተረጋግተሽ አድምጪኝ እሺ። ምን መሰለሽ፣ ውይ በመጀመሪያ እኔና ቲጂ ጓደኛሞች ነው፣ ረጅም ዓመት እንተዋወቃለን። እሺ እኮ ባለፈው ምን ያመቻቸው እኔ። ትዝ ይልሻል ትዝ ይልሻል፣ የአንቺ ዩቲዩብ ቻናል ሲከፈት ሲመጣ እንዴት እንደደበረ፣ የራሴ ምክንያት ስላለኝ ነው። ግን ይዛለት እዛው ቦታ ላይ ደግሞ ጠይቄ ነበር አይደል፣ እንድትነግረን ምንድነው የተፈጠረው፣ ምንድነው ሰዓቱ ነው ብዬ አላሰብኩም። ወደ ራሱ እንዲመለስ ወይ ምናምን ነገር እሞክራለሁ ብዬ ነው። ግን ከአቅሜ በላይ ነው። እሺ፣ ምንድነው ሙቢ፣ ምን አደረገ ንገረኝ። ምን አደረገ ነው የምትለው? ቲጂንም ያመጣት እሱ ነው። ሁሉም ነገር ሆም ተብሎ የተደረገ ነገር ነው። ውብዬ፣ ውብዬ እኔ አድምጪ፣ ይሄን ልታወራኝ የጠራኝ አይደለም። ስለ ሙቢ እንደዚህ እንደዚህ ያደረገ፣ እሺ፣ እናንተ ተጣልታችሁ ሊሆን ይችላል። አይደለም፣ የኛ መጣላ አይደለም። እኔ ልጅሽ ታስገባኛለህ። ለምን ደግ ለኔ ልጅሽ ምታስገባኝ? እኔ ማን ነው የሚያምንኝሽ? ከእኔ በላይ የሚያውቃል ይሄን ነገር። እኔ ከነሱ ወገን ነበርኩ እኮ እኔ ከቲጂ ጎን ነው ነበርኩ። ሰው ነኝ እኔ። የማመን ያለ ማመን አይደለም። ምናልባት አልባት ሁለታችሁ ልትጠላሉ ትችላላችሁ፣ ወይ ደግሞ ልትጣሉም ትችላላችሁ። አላቅም ግን ለምድን አኔ እንድጠለው የምታረገው? እኔ አንቺ እንድጠየው አይደለም እኮ፣ እውነታውን እንድታቂው ነው። ውሸቱን ነው ሲያስመስል ነው። እኔም የመታሁት ውሸቴን ነው፣ የምር አይደለም የመታሁት። የተጣላሁት ለቲጂ ስከላከል የነበረው እንደዛ አድርግ አስመስል ተብዬ ነው። በቃ ቢቱ፣ አሁን ነው ሁሉን ነገር ያስመስልከ አይደለም። አይደለም ሙብዬ፣ በእግዚአብሔር ዛሬ እውነታውን በጣም ያስመስልከ ነው። ቢቱ የለም፣ ምን አድርጌ ላሳይሽ? ጊዜው ሲደርስ ሁሉን ነገር ታይዋለሽ። አስቀይሞ ከሆነ እኔ ላስታርቃችሁ ልጁ ግን ጥሩ ልጅ ነው። ከኔ ጋር ከጎኔ የቆመ ሰው ነው። አንተ እንዴት ነው አሁን እንደዚህ ነገር የምታወራው? ጭራሽ እንደዚህ አይደለም። ወደዚህ ቁጭ በይ ባክሽ ብሎ ነው ያደረገው ነገር። እስቲ አድምጭ፣ ከመጀመሪያው ጀምሮ ሰሚ። እኔ እኔ ከቲጂ ጎን ሁን ነው በቃ የተባልኩት። ይህንን ነገር አደርግ ነው የተባልኩት። አላውቅም ሙቤ እና እሷ ይገናኛሉ፣ ይደዋወላሉ። እቅዳችን አንድ ላይ ነው የሚያቅዱት። ኧረ በፈጣሪ አንተ ልጅ ግን ተው ሁዬ በእግዚአብሔር ተረጂ፣ በእግዚአብሔር ጠላው ፈልገህ ከሆነ እኔ ለሰው ጠላቸው የለኝም። ገባህ አይደለ? ቢያንስ አብሮኝ የቆመ ሰው ነው። ገባህ አይደለ? አስመሳይ ነው፣ አስመሳይ ነው በእግዚአብሔር አስመሳይ ይወልክ። አይደለም ችግር ምንድነው? ከእሱ ጋር ማለት ምንድን ተጣልታችኋል? እኔ በምን ምክንያት እጣላለሁ? በምክንያት ላይ አስቀይመኝ ይችላል። አይደለም፣ አስቀይሞ ከሆነ ወይ ተጣልታችሁ ነው አስቀይመኝ ግን እኔ እንደ ጠላው የሆነ ነገር እንዳደርግ ለምንድን ነው የምገፋፋኝ? ለምንድን ነው እዚህ ውስጥ የምከተኝ? የእውነት እውነት ለመናገር ማለት ነው ዩቲዩብ የተከፈተለት ራሱ ሁኔታ በጣም አናዶኛል። የእኔ ሁኔታ እኔ እንዲያውም አዎ፣ እኔ እንዲያውም ዩቲዩብ ስለተከፈተ ደብሮት ይሆናል ብዬ ነው። ግን ብዙ ነገሮች አሰብኩኝ አሰብኩኝ። ግን ሞባይሌ ምንም አይነት ክፈተለኝ ማርያም፣ ምን ሲያስመስል ነው? እመኝኝ እመኝኝ ሆን ብሎ ነው። እኔ እንዴት አድርጌ ላስረዳሽ? እሺ በቃ በአይንሽ እንድታይ አደርጋለሁ። እኔ ቀኑ ዛሬ ነው ብዬ አይደለም የሚያሰብኩት ግን፣ ሌላ ጊዜ አደርገዋለሁ ብዬ ነው። በአይንሽ እንድታይ አደርጋለሁ። ናይም ሲመጣ ናይ ናይ ሲመጣ አዎ ጠርችዋለሁ። እሱ እንዴት ጠራለህ ብዬ በቃ መምጣት አለበት። አንድ ላይ ታወራለህ። እሱ እንዴት ጠራለህ። በቃ ግዴታ መሆን ስላለበት ነው ሁለታችሁም እውነታውን እንድታቁ ስለምፈልግ፣ እባክሽ እባክሽ እባክሽ። ናሂ አይደለም እንደዚህ የሆነ ያለው። ምን ማለት ነው? የሆነ ነገር ተደርጓል፣ ነገር ተደርጓል። አሃ አይደለም እኔ፣ እንደገና እሱን ድጋሜ እንዴት ትቀጥራለህ? ሲጀመር ባለቤትሽ ነው። ወዱ አይደለም፣ እሱ እንደዚህ ይሆን ያለው የሆነ ነገር ተደርጎበታል። አሁን በደምብ ገባኝ። እሱን የላከ ማለት ነው አንተ እንደማትመጣ ስለማቅ ነው። በቃ ይሄን ነገር ተመሰረተ ከሆነ ነገር ምስኪን ሰው ነው እግዚአብሔር፣ ምስኪን ሰው ነው። ምንም ያውቀው ነገር አለ አይደለም። መቼም አንድ ያድምጡኝ ነው ነው ማውቀውን ሁሉ ነገር ልነግርህ ነው ምን ስለ ሙቬም ልነግርህ ነው ምንድን ነው የምትነግረኝ ወይኔ ወይኔ እኔ እኮ ስለተፀፀትኩ እኮ ነው ወይዬ እኔ ትዳራችሁን ይበትናል ብዬ ነገርኩህ አላሰብኩም ጭራሽ እንደዚህ ያራርቃችኋል ብዬ ቁጭ በል አረፍ በል ቁጭ በል አንዴ አረፍ በል አንቺም አረፍ በል እሺ እሺ ምንድነው? እኔ በዚህ ጋር ቁጭ ብለህ አውራ፣ ተናገር የምትፈልገውን ነገር። እሺ፣ አድምጠኝ በናት። ምን ይታወቃል ይሄን አቀናብረው ለእኔ መናገር ያለብን ጨርሰላ። እኔ ምን ያገባኛል? ንገረኝ አይዬ ይዤሽ ሄዳለሁ። አሳይሻለሁ። በአይንሽ እንድታይ አደርጋለሁ። በቃ ሌላኛውን እንድታይ አደርጋለሁ። ከአይንሽ በላይ የምታምኚው ነገር የለም ማለት እኔ በሌለውበት ለምን ምትሁ ምትሰሚውን ልታምኛል? ቻልሽ ማለት ለምን ምትሁ? ምንድነው አሁን ተረጋጋቀኝ ነው አንዴ አንዴ፣ ለሱ ልንገረው ነው ሁለታችሁንም ይዣችሁ ሄዳለሁ። አይ ትዳራችሁ ሊበተን ነው፣ ከጫፉ ደርሰዋል። ሙቢንም ካየኸው በቃ ተለያዩ እያለ ነበረ። በባለፈው ቪዲዮም የዚህ ሁሉ ነገር ዋና ጠንሳሽ ሙቢ ነው። እኔ ከአቅሜ በላይ ስለሆነ እምታውቀው ነገር አለ። አዎ እምታውቀው ነገር አለ። ምንድን ነው ያደረገው? አሁን በዚህ ሰዓት ነገር አላምንም። እሱ ጋር ላውራ መናገር የምችለውን እና ሰዓቱ ነው ብዬ የማስበውን ነገር ነግር አሉ። ሆን ብለን ማለት ነው ለሶስት ነበሩ ብዙ ነገሮችን ያቀድን የነበረው። እኔም ትጊል ልከላከላት ሙቢ ጋር እዛ ጋር ሲፈጠር የነበረው ጸብ የሚመስል ነገር ሁሉም ውሸት ነው። እናንተን ትዳር ለመበተን ነው ሁሉ ነገር እየተደረገ ያለው። እኔ የእናንተ ትዳር እንዲበተን በቃ ማለት አልፈልግም። አልቻልኩም። ቀርቤ ሳያችሁ እሷም ጥሩ ሰውነች አንተም ጥሩ ሰውን አንተ ላይ ምን ምን የምፈርደው ነገር የለም። ወደ አይደለም እንደዚህ ወንክ ያለው ወደ አይደለም። ወንድም በቃ ፈጣሪ ብቻ ከዚህ ነገር በሰላም ያውጣ። አይደለም፣ እውነት አይደለም። ውብዬ አይደለም፣ በአይንሽ ሁሉን ነገር አሳይሻለሁ። ውብዬ በአይንሽ ሁሉን ነገር አሳይሻለሁ። ወዶ አይደለም በቻልኩት መጠን የእናንተ ትዳርን ሳላስተካክል በቃ ከናንተ ህይወት መውጣት አልፈልግም። አሁን እያቸው ሄዳለሁ። በቃ ውብዬ፣ እባክሽ ተረጅኝ። አሁን ይዤ እሺ ሄዳለሁ። በቃ ማሳየህን ነገር በአይነት ያለ መወሰን ያለብህን ትወስናለህ። አንተም ውብያ ውብዬ፣ ወዱ አይደለም እሺ እኔ አንድ ነገር ብሆንም እኔ ከዚህ በኋላ ባልኖርም ግን እሱ ወዶ አይደለም እንደዚህ ሆነ፣ ያለው ተረጅቡሽ፣ ባለቤትሽ በጣም ነው የሚወድሽ፣ አሁንም ይወድሻል። ወዶ አይደለም እንደዚህ ሆነ ያለው፣ ከራሱ ጋር እኮ አይደለም፣ ከራሱ ጋር አይደለም። አሁን እኔ ማሳመኑን ተውና ማለት ነው፣ ምንድን ነው በቃ አሳያችኋለሁ። ግን በቻላችሁት መጠን መጀመሪያ፣ አይ ነገር ከማየታችሁ በፊት ከቻላችሁ ወደ ራሳችሁ ተመለሱ ሁለታችሁ ይኸው፣ አያሳዝንሽም? በጣም አያሳዝንሽም? አበዛህ እኮ ልኮዋል ማለት ነው አይደለም? እንደዛ ነው በቃ፣ አዝኝ የለታለሁ ብዬ እግዚአብሔርን እኔ እህታለኝ የምር እሱ ከቀልቡ ሆኖ እንደዚህ ቢያደርግ ማለት ነው። እኔ አንቺ ጋር እንዲመጣም አላደርግም። ይዣቸው እሄዳለሁ። የሙቤንና የቲጂን ጉድ ስለሙቤኑ ሙቤኔን ሁሉ ነገር አይደረግም። በአይነት ያለ ወዱ አይደለም፣ እንደዚህ የሚሆነዎች በቻልሹ መ ይዤ ሄዳለሁ። ግን እሱን ተረጂው እሺ፣ ወዱ አይደለም፣ አሳያለሽ። ተረጋጋ ተረጋጋ። ይገባኛል ስሜቱ እንዴ ቲጂ ናት እንዴ ታዲያ ሌላ ሰው አይደለች ምን ማለት ቲጂ ነይ ማየት ያለባችሁ ነው ሙቢ አንተ ምን መሰሪ ናቸው። በተለይ እሱ ያሰበልህን አታቅም። አንተ ያሰበላችሁን አላወቃችሁ። ምን አደረኩ ወንድሜ፣ ወንድሜ ምን አደረኩ? እንዴት ነው ታዚህ? ቲጂ ምን አደረኩሽ? ምን አደረኩ? ምንድን ነው የበደልኩሽ ቲጂ? ቆይ ሙቤ፣ እውነት ነው ሁሉም ነገር እየተባለ ያለው እውነት ነው? ምን በደልኳችሁ? እኛ እንትን እንደምታስቡት አይደለም። ምን? እስኪ መልስ ካለ መልስላቸው። እሺ፣ እሺ። ምንድን ነው ምንድን ነው ታዲያ አልገባኝም ምን እየሰራ ነው? አንቺ እንደምታስቢው አይደለም። እኔ እንደማስበው አይደለም ማለት? ስለዚህ እያደረግክ ያለው ነገር እውነት ነው? የተባለው ሴራ ሁሉ ነገር ሁሉ ነገር እውነት ነው። ሴራ? ስለ ሴራ አይደለም ውብዬ። ምን እያደረግክ ነው? እሺ እሱ ብቻ አስረዳኝ። ሌላ ነገር ምንም አልጠይቅህም። ምን እንደምትሰራው ከእሷ ጋር። ይሄ ጓደኛ የምትለው ሰውን አይተኸዋል አይደል? አንቺ ምንድን ትሰሪ? ማን እንደስመጣ አንቺ አንቺ ትጂ ያመንኩሽ። ትጂ፣ ትጂ፣ ምን አደረኩ? አንቺ ከኔ ጀርባ ስንት ነገር እንዳልተነጋገረ ከኔ ጀርባ ትጂ። ሙቤ ዮጋሽ ነበረ። ወዴት ነው የምትሄደው? መልስላቸዋ፣ መልስላቸው ያለው ነገር እውነት ነው። ትጂ፣ አይደለም እሺ። እኔ ምንም አላሰብኩም፣ ምንም አላሰብኩም፣ ግን አንተ ያደረከው ነገር ነገር ምንም አላደረኩ ስንት ስድብ ነው የሰደብካት? ስታስጠላ! ምን ስንት ነገር ነው ያልካት? ተው፣ እንደዚያ እንኳን አታርግተው ራስን ችግር ውስጥ ነው የምትከተው። ሰረጋ ይሄ ሁሉ ነገር የተደረገው የእናንተን ትዳር ለማፍረስ ነው አይደለም ብላለህ አይደል? እሺ፣ እኔ ምንም አላሰብኩኝ። ግን ምን እያደረክ ነው ንገረኝ። አይ ምን እንደምታወራው ምን እንደምታወራው ከሰው

ያ ማለት ሁሉም ነገር ልክ ነው ማለት አይደል? እንገራችሁ፣ እኔ ንገረኝ። ምን እያረግክ ነው? የደረስኩት ምን እያደረጋችሁ ነው? አንተ ከመጀመሩ ከትጋር ምን ጨዋታ ነው የያዛችሁት? አልገባኝም። አንተ እኔ ወንድም ላይ ከጀርባ እየወጋኝ ነው አይደለም? በፍዳድ ጨዋታ ነው የያዛችሁት? እኔ ወንድም ላይ እች ልጅ አላውቃትም። በዚህ በፊት አላልከኝም? በደንብ ነው የሚያውቃት? ናይ በደንብ ነው ሶስታችን፣ ምን ምንም ማን ተዋውቀም ነው ነገር ታወራለህ። እኔ አንተ መልስልኝ፣ ተላንተና አይደል እናንተ መልስልኛ። ምንድነው ሁሉ ነገር ስናስመስል ነበረ በቃ ግልጹልን፣ ነገር ስናስመስል ነበር አንተ እንኳን አረኩ ዝም በይን፣ ከቻልሽ ራስሽን ከዚህ ነገር አውጪ። በቃ ስናስመስል ነበር ማለት ሁሉ ነገር አለ ማለት። ሌላ ነገር እያወራችሁ እኮ ነው፣ ለሌላ ነገር ነው። እሺ ዝም ነው ለእኔ ጥሩ ነገር እያሰባችሁ እያወራችሁ ነው። ሲያስመስል ነው፣ ሁሉን ነገር ሲያስመስል ነው። ሙቢ ቆይ እኔ እየሰማው ያለው ነገር በሙሉ ልክ ነው ማለት ነው አይደል? እኔ መጠየቅ የምፈልገው ነበር ነገር ነበር። እሷል እየጠየኳት ነው ሙብዬ። የምጠይቀው እንደዚህ ቁጭ ብለህ ነው እንደዚህ። እሺ እንዴት አድርጌልኝ? እንደዚያ የምጠላትን ሴትዮ ምንድን ነው የምጠይቃት? እስኪ የጠየኳትን ነገር ንገረን። እሺ ቆይ እስኪ ምንድን ነው የምጠይቃት? ንገረን አንዴ የተጋለጠሀል። እውነታውን ንገረን በቃ። ለምንድን ነው የምሸፋፍን ነው ሙቢ? አላሳዝንህም? እኔ ወንድማ አይደለሁ ጓደኛው አይደለሁ የአንተ ጓደኛ አይደለሁ፣ እኔ እኔ ወንድም አይደለሁ። አላሳዝንም እኔ እኔ አላሳዝንም። ይሄንን ጭራሽ ከአንተ አልጠብቅም ገብቶሃል፣ በጭራሽ ማለት ነው። ግን በቃ ከዚህ በኋላ እኔ ህይወቴ ውስጥ ማንም ሰው ማስገባት አልፈልግም። በቃ ሁላችሁም አስመሳይ ናችሁ። አንተም እያወቅህ ነው። አንተ እያወቅህ። በቃ ውብዬ ነገርኩሽ አይደል እንዴ? በቃ በጣም ነው የማመሰግንሽ፣ በጣም ነው የማመሰግንሽ፣ በጣም ነው የማመሰግንሽ። ያኔም አንተ ከቤት የወጣህ ጊዜ እኔ እና እሱ የተጣላ ነው፣ የውሸት ነው። ደስ እንዳላችሁ መሆን ትችላላችሁ ነበር። ነገር ብዙ ነገር እንደ ብዙ ነገር ማወጣው በጣም አንተ ገና ብዙ ነገር ይወጣል።